እመኑኝ ዛሬ ይህንን ካላደረጋችሁ እናንተ ቤተ ክርስቲያንን አትወዷትም። አሆ ማርያምን አትወዷትም። ቤተ ክርስቲያን በድሮን ተመታለች ይህንን ቪዲዮ አምሳ አምሳ ጊዜ ኮፒ ሊንክ አድርጉልኝ ክርስቲያን ከሆናችሁ እንዳታልፉት ሽር አድርጉት በሰሜን ወሎ ወረዳ በራያ ቆቦ ልዩ ስሙ ደግሞ ጥሙጋ በምትባል ቦታ ላይ ዛሬ ቤተ ክርስቲያኗ በድሮን ተመታለች ቤተ ክርስቲያኗ በመድፍ ወድማለች ቤተ ክርስቲያኗ ድምፅ የሚሆና ትፈልጋለች አባቶች ዝም ብለዋል ቤተ ክርስቲያን ስትቃጠል አባቶች ዝም ይላሉ አባቶች ሲታረዱ ዝም ይላሉ መነኮሳቱ በግፍ ሲረሸኑ ዝም ይላሉ አባቶች መግለጫ እንኳን አይሰጡም ለቤተ ክርስቲያን ለመንገው መጨነቅ ትተዋል እንዴ ዳዊት እኮ ያለው ዕለት ዕለት የሚያስጨንቀኝ የአብያተ ክርስቲያናት ጉዳይ ነው ነው ያለው እነኚህ አባቶች ግን እኔ ለመንገው የሚጨነቁ አይመስለኝም ለቤተ ክርስቲያን የቤተ ክርስቲያን ነገር የሚያስጨንቃቸው ነገር ያለ አይመስልም እናንተ ግን ክርስቲያኖች እባካችሁ ለዚች ቤተ ክርስቲያን ድምፅ እንሆናት፣ በማርያም ድምፅ እንሆናት። ሼር እያደረጋችሁ ለዓለም ሁሉ አዳርሱ።